ሆነ እሷ ቆንጆ አይደለም ምናምን ትበል ችግር የለውም። ያኔ ግን እንዲህ የእግሬን አፈር ልሳን ያገኘችኝ እግርህም አፈር ነው። አለማወቄ ወይኔ አለማወቄ። አንተ እግርህን ማፈር ነው። እኔ ወደኋላ ብዬሽ ቪዲዮ ላሳየሽ፣ እንደገና ላሳየሽ ቪዲዮ እንዴት እንዴት እንደሆነች አይደለም አንዳንዴ። ምን አለ መሰለሽ ገና ይኸውልህ፣ የመጀመሪያችንን ነገሮችን መርሳት ጥሩ አይደለም። እኔ አሁን ስላረሳውኝ ነው ዛሬም ድረስ ቤት ዋይ። እኮ ሰላም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋ ሁሉ ሰላም ሁሉ መልካም። እናንተ ጋ ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩኝ፣ እውነት ለመናገር ማለት ነው ዛሬ በጣም ተናድጃለሁ። በጣም ነገሮችም ገርመውኛል። ለምን በዚህ መልክ እየሄዱ እንደሆነ ማለት ነው። እሱም እንግዲህ ትናንትና በተሰራው ቪዲዮ እኔ በቃ የሆነ ልቤት ሄዶ እንደሆነ አላውቅም ይችን ቃላት አልሰማውም ነበረ። እና ዛሬ ኮሜንትም ሲጽፉ በየቦታውም ሳይ፣ እስኪ ይሄ ነገር ምንድን ነው ብዬ ቪዲዮውን ድጋሚ ለማየት ተገደድኩኝ ማለት ነው። እሱም ስለ አብሽና ስለሩታ ትናንትና በተናገርከው ንግግር እኔ በጣም ነው የተደነኩት። ለዚህ ነው ሴቶች ሴቶቻችን በድራማ በእውነተኛ መልክ የሚሆን ወንድ ልጅ ወዳችሁ ለወንድ ልጅ ዋጋ ከፍላችሁ አትሄዱ የምለው ለዚህ ነው። ብታምኑም ባታምኑም ትናንትና አብርሽ ያሳየን ነገር ሴቶች ቆራጥና ጀግና መሆን እንዳለባችሁ፣ ምክንያቱም አንቺ የእግሬን አፈር ልሰሽ ነው ያገኘሽኛል አተሩታል በድራማ መታ እኔ ለሷ ተቃጠልኩኝ የእውነት በድራማ እኮ ነው የመጣችው ለምንድነው ዝምታ የመረጠችው ሩታ እኔ ያላቅም እንዴ አንቺም እንደ ፍቅር አፍርጭ በቃ የሆነ ማለት የፍቅርም ቀን በቀን የሆነ ነገሮች ናቸው ያወጡት ምንም አይነት እውነቱ ስንነጋገር ሩታ አብርሽን ፍቅር አይደለም የመጣችው አለቀ እንናገራለን ከዚህ በኋላ ነጭ ነጭን እንናገራለን እሷ መናገር ካልቻለች እኛ እንናገርላታለን በወቅቱ ብታጠፋም ዛሬ ላይ ግን እንደዚህ በወንድ አፍ የሆነ ነገር ስትባል ዝቅ ስትደረግን እኔ አልችልም። ምንም ለድራማ ቢሆን የሀገሬ ሰው ምን ይላል? ሆዴ አባውን ብቅል ያወጣዋል ይላል። እና አብርሽ በህዝብ ፊት ይሄን አይነት ቃል በመናገርህ በጣም ነው የሚያሳፍረው። አንዳንድ ጊዜ ሰዎች አንተ ታውቃለህ፣ አንተ ትበልጣለህ፣ አንተ ተሰሚነት ስንባል በተለይ ለሴት ልጅ የምንናገረውን ቃላት መቆጠብ ካልቻልን ሴቶች ላይነሱ ይሰበራሉ። እኔ ደግሞ ሴት ስለሆንኩኝ ሴት ልጅ በዚህ ልክ ስትደረግ ማየት አልችልም አልችልም። ስለዚህ ምንም አንወሸሽም። ሩታ አንተ ንግሬ ሳመችው ለቪዲዮ እንጂ አፍቅር አይደለም የመጣችው። በቃ ሰዎች ግን የሚያምኑት የታየውን ነገር ፊትለፊት የሆነውን ነገር ነው። ነገሮች ዛሬ ከተለወጡ በኋላ ብዙ ከደረሳችሁ በኋላ ይሄን ቃላት መጠቀም ማለት ሰው እንዴት ነው ውስጣችሁ የፈለገውን ነገር የመናገሪያ ሰበብ እንደፈለጋችሁ ነው የሚያሳየው። እኔ አብርሽ በጣም አዝኜብሃለሁ በዚህ ንግግር ማለት ነው። በጣም የሚያሳፍረው ምክንያቱም እንደው ትግስቷ ሳላደንቅላት አላልፍም፣ የምር ሳላደንቅላት እኔ ብሆን እዛ ቦታ ላይ እውነቱን ነው ማፍረጠርጠው። ለምን ህዝብ አለም አይጠላኝም? ለምን አለም አይጠላውም? ምክንያቱም ድራማም ስሰሩ ቃላት መጠባበቅ የሚባል ነገር አለ። አንዳንዱ አንዱ አንዱን እያወረደ እያዘቀጠ በሰዎች ፊት ዝቅ እያስባለ አይደለም መሆን ያለበት። ድራማ ነው በሚል ሰበብ ሰው የውስጣቸውን። አንድ ሰካራም በጣም ይናገራል፣ በሰከረ ሰዓት ግን ከልቡ ያለውን ነገር ነው የሚወጡ። ሰካራም ልቡ ልቡን ልብ አይነሳው ይባላል፣ ልቡን አይነሳውም ይባላል። በደህና ሰዓት የሚወዳ ሰው ካለ ፊቱ ሲቀርብ ይልፈልፋል፣ በስካር አስመስሎ ማለት ነው። ያንተም ነገር እንደዚህ ነው የሆነው፣ የምር ያንተም ነገር እንደዚህ ነው ትናንትና የተናገርከውን ንግግር እኔ እንጃ። የእውነት በጣም ይደብራልም በጣም ይከብዳልም። ማለት እኔ ትልቁ ጥፋት ሩታ ጋ ነው እንዳለ ማስበው በዚህ ነገር። ምክንያቱም በጣም ብዙ ጊዜ ተደጋጋሚ እናገራለሁ። ሴቶች ባካችሁ፣ በድራማም ቢሆን እራሳችሁን ዝቅ አድርጋችሁ አትምጡ። በጣም ተደጋጋሚ ጊዜ እናገራለሁ። ግን ይህን ስትናገሩ ምንድነው ከሌን ጠልተሹ ነው ይባላል። ግን እኔ ጥላቻ አይደለም እኔ ሩታን ጠልቻትም አይደለም። የሆነ ነገር እንድትሆናለን በወቅቱ የምናገር የነበረው የመጣችሁ ለድራማ ነው በቃ። አሁን ምን ታመጣለህ? እንናገራለን እኛ። እሷ መናገር ካልቻለች እኛ እንናገራለን። አንድ ዓመት እንዴ ከሜላት ጋር እኮ እስካሁን ድረስ ሜላት እና ብርጅ እኮ እስካሁን ድረስ ወደና ጀርባ ሆኖ እኮ የቀሩት እኮ እውነቱን ስላጋፈጠች እኮ ነው። አንድ ዓመት ኮንትራት ነበረ መቆም አለበት ብላ በተናገረችው ንግግር ነው። እስካሁን ድረስ የእሷ አንተና ሼር እንኳን አድርገው አታውቅም። ተገድባለች ሩታ ማለት ነው። ሁሉን ነገር እንዳታደርግ ተገድባለች ሩታ። ግን አሁን የማስጠነቅቅሽ ነገር ያለሹ ቤተሰቦችሽ ጋር ነው። እውን ፍቅር ያኔ አቃለውኝ ወንድና ሴት አብረው በረጅም ሰዓት በሚውሉ ሰዓት ወይም ደግሞ የኦዲየንስ ግፊት ጭምራለ በወቅቱ ወዳችሁምን ተዋዳች ሳትዋደዱ ወደዚህ ህይወት ገባችሁ። ግን አብሮ በመኖር ፍቅር ይመጣል፣ ይሄን እናምናለሁ። ግን መጀመሪያ አሩታ ስትመጣ አስረግጬ አሁንም ነገም ዛሬ የምነግራችኋለሁ፣ በድራማ ነው የመጣችሁ ለአንድ ዓመት ኮንትራት ህይወት ተሳካላችሁ፣ ደስ ይላል፣ ተስተካከለ። ነገር ግን ዛሬ ላይ ይህንን ዋጋ ሊያስከፍላት አይገባም አብርሽ። ምክንያቱም እዚህ ጋር የደረሱት እኮ ስንት ተብሎ ነው። በተለይ እሷ ተረግጣ ነው። የዚህ ለውጥ ህይወት ዋናዋ ሩታ ናት። እውነት እውነታን ስንነጋገር ማለት ነው። እዚጋ አብርሽ፣ እዚህ ጋር መድረስ ሩታ ናት፣ ተሰድባም ቢሆን ማለት ነው። ግን እኔ በጣም የታዘብኩት ነገር ምንድን ነው፣ በዚህ ልክ ለወንድ ልጅ ዋጋ መክፈል እንደሌለብን ነው። የፈለገ ተአምር አይደለም በድራማ መልክ። ለዚህ ነው ሴቶች አሁን ስትመጡ ዋሽታችሁ ነገር ብላችሁ አትንጡ ብዬ እናገራለሁኝ። በወቅቱ እንደ እንደቀልድ እናየውና በኋላ ግን ዋጋ ያስከፍለናል። ይሄ ንግግር አሁን ከልቡ ነው። እሷ ልትረሱ አችልም ይሄን ነገር ታርቀው እንኳን ይብን አንተ እኮ እንዲህ ያደረግነው እንዲህ አልከኝ ሲባባሉ ነው የሚኖሩት። የሰላም ህይወት አይሰጣቸውም ከዚህ በኋላ ይሄ ይሄ ይደብራል። አንዳንዴ አወቃችሁ ስትባሉ ነገሮችን እያበላሻችሁ አይደለም አንተ። በአሁኑ ሰዓት ቢያንስ ተዋድዳችሁ ማልተዋድዳችሁ በአሁኑ ሰዓት ቢያንስ የልጅህ እናት ናት አብራችሁ ቀጥሉም አትቀጥሉም፣ በአንድም በሌላም የሰው ልጅ ሊለያይ ይችላል። ድራማ ነው ብለን ድራማ ነው ብለን መጨረሻ የእውነት ልዩነት እንኳን ሊመጣ ይችላል። በሰው ልጅ ላይ ያለ ነው። እንኳን እናንተ አንድ ወልዳችሁ ቀርቶ እነ አርቲስት ገነት ንጋቱ አይታችኋል አይደለም? ግን አይለያይም። የወለደ ሰው ከረጅም ዓመት በኋላ ይገናኛል። ግን የማይወቃቀስበት ነገር አድርጎ ነው መለያየት ያለበት። ለምሳሌ ካያችሁ እነ ገነት ንጋቱ አንድም ቀን የትም ኢንተርቪው እሷም ለብቻዋ አትሂድ እሱም ለብቻው ሂድ አብረው የሚጠሩ ፍቅራቸውን እንጂ ገልጸው የሚያውቁት አንድም ቀን ክፋታቸውን ተገላልጠው አያውቁ። ዛሬ ላይ ጠቀማቸው አንድ ሆነው እንዲኖሩ በፍቅር ከ11 ከ12 ዓመት በኋላ ታርቀው በሰላም እንዲኖሩ ረዳቸው። ያ የሆነው ለምንድን ነው? በክፉ ቀን ክፉ ቃላት ስላልተነጋገሩ ነው። አንተ ግን አሁን ድራማ በሚል ሰበብ ህዝብ ፊት እንዴት እንዴት፣ የሰው ልጅ በዚህ ልክ፣ የምር እኔ በጣም ነው ያፈርጉትኝ፣ በጣም ነው ያዘንኩትኝ። ግን ባዝንም ደግሞ በሩታ ነው ያዘንኩትኝ፣ ምክንያቱም እራሷን ያስናቀችው እራሷ ስለሆነች ተጀምሮ እስከሚጨረስ ድረስ በቃኝ እያለች ማስቆም ሲኖርባት ድራማውን እየፈቀደች እየፈቀደች እየፈቀደች ዛሬ ላይ እዚህ ጋር ደረሰ ማለት ነው። አያችሁ፣ ዋጋ አስከፍላት፣ ዛሬም ነገም ዋጋ ያስከፍላታል። ሰዎች እንደሰደባት ነው የሚኖሩት፣ መቼም አይተውላት፣ መቼም አብረው መኖር እንኳን ከጀመሩ በኋላ በፕራንኩን በምኑ በመጣይ ቁጥር እንደተሰደበ ነው የምትኖረው። ይሄ ደግሞ ለእሷም ለልጇም ለሞራል ጥሩ አይደለም፣ ለስበናቸው ጥሩ አይደለም። ሌሽ ለምን ልጁ እራሱ ከአንተ ምንድን ነው አሁን ምን ልሌ ነው ወደፊት እናቴን እንዲህ እያልክ ነው ያለፈው ብሎ ነው የሚልክ። አብርሽ የዕለቱን ገንዘብ አት እውነት ለመናገር ይሄ ገንዘብ አላፊ ጠፊ ነገር ነው። ነገ የምንተወው ነገ ትተው ነው የምንሄደው ነገር ነው። ግን የማያልፈውን ነገር አድርገን ነው ማለፍ ያለብን። እራሳችንን በሚጠቅመን ቦታ ነው ማስገኘት ያለብን። በዚህ ልክ ነገሮች እንደዚህ ተውሰብስበው ሳይ በጣም ነው የተሰማኝ። እውነት በጣም ማለት ንግግሩ እኔ እኔ እንኳን አይደለም ለሷ ለእኔ አጥንተኝ ሰብሮኛል። የመጣችበትን መንገድ እሱም እሷም ህሊናቸው ያውቀዋል። እውነት ባለሆነ ነገር ላይ ደግሞ ተልሶ ሰው ደግሞ እንደዚህ ሲናገራችሁ በጣም የሚያናድደው ከዚህ በኋላ ግን እወቁት፣ ሩታ የመጣችው በገንዘብ ለድራማ ደሰራ ነበረ። በቃ በቃ ምን ታመጣላችሁ እንዴ? ስትሰደም መኖሩ የለባትም በቃ። እነቱ እንደውም እኔ ሩታ የምገፋፋች ከዚህ በኋላ እውነቱን ተናገሪ። የጠላ ይጥላችሁ የወደደ ይውደዳችሁ። በቃ አብዛኛው ሰው እኮ አውቋል፣ ሊሰራ ሲሰሩ እኮ አውቋል እኮ። የሱ የትክክለኛ ፍቅረኛ የነበረችው እንትና ነበረች። እቺ እቺ አሁን እንትን ላይ የምታዝገው እድሜ ዘላለማን ዩቲዩብ ከከፈተ ጀምሮ የእሱን ስም ፎቶ ካለጥፍ የማይሆንላት ጥሩልኝ ነፂ እሷ ነበረች። በቃ ከእሷም ጋር ህይወት ይቀጥላል አይቀጥልም፣ ያኔ ሁሉ ሰው አንድ አይደለ ተለያይተዋል። ሩታ ግን በመጣይ ሰዓት በቃ ፍቅርም ፍቅረኛው አልነበረችም፣ እሩታም ደግሞ ፍቅረኛ አልነበረችም። ኢሳምን አይታችሁ መረዳት ትችላላችሁ። ለነገሩ እናንተ ኦዲንሶች አብዛኞቻችሁ አትረዱም። ይሄን ሲነግሯችሁ፣ እውነት እውነቱን ሲነግሯችሁ እንዲህ ነው እንዲህ ነው ማለት ነው የምትወዱት እንጂ እውነቱን መቀበል አትፈልጉ። እኔ አሁን ይህን እንኳን ማውራት የፈለጉት ሩታ ለምን እውነቱ እየታወቀ ለምን ትሰደባለች ብዬ ነው እንጂ ማንም አያስገድድ ይሄን አለመናገር። ስለ ቪዲዮ ብቻ ስለ ትላንቱ ተናግረኝ መውጣት እችላለሁ፣ ግን ለምን እችሊ ዛሬ እንደዚህ የተባለች ነገ ምን ሊመጣ ይችላል የሚለውን ነገር በማሰብ ነው በቃ ስለዚህ እውነቱን ተጋፈጡላት። የምታደንቋት የምትወዷት እውነቱን ተጋፈጡላት። አለቀ። ያ ፈጣሪ ስር ነው የምንሰግደው እንጂ የሰው ልጅ ሰው ግር አይሰግድም። ስለዚህ ተሳስተሃል፣ አጥፍተሃል። በቃ ማስተካከል ያለብ ነገር ካለ አስተካከል። አብርሽ፣ በዚህ በዚህ አይቀጥልም። የምር እንደምትለያዩ ነው የምነግርህ። ድራማ ሰበብ ተብሎ ግን ይሄ ቃላቶችህ እየሄድክ በየደቂቃው የምትናገራቸው ነገሮች ተቆጥረው ግን እውነተኛ ፀብ ይዘውብህ እንዳይመጡ ሰጋለሁ። ሲቀጥል ደግሞ እንደ ማንኛውም ሰው እኔ የራሷ ጉዳይ ብዬ ልተውሽ ትላለህ ብለሃል። አንተም ተዋት እሷም ትተዋለች ምንም። ይሄ በወንድ ልጅ ቆዳ የተቀበረ በልጅ ቆዳ የተቀበረ የለም ለሌላ ሀገር ሰው እና በወንድ ልጅ ቆዳ የተቀበረ የለም። ወንድ ቢሄድ ወንድ ይመጣል። ሲቀጥል ደግሞ ልጇን ታሳድጋለች፣ ኮስተር ብላ የራሷ ጌታ ናት። ልክ እንዳንተው የሚወዳት ወደ ይዝሳለ ደልቀቅ ብላ ኑሯን እየኖረች ታሳድጋለች። ምንም አይደንቅም። ይሄ እንደ ሴት ልጅ በዚህ ዝቅ ስታደረጉማ እኛ ቆመናና የሚሆነት እና ለማንኛውም ወደ ልቦናችሁ ይመልሳችሁ፣ ማስተዋሉን ይስጣችሁ። ያቺን ጋለሞታ ለሞታህን ሰብስበህ እዛው ይዘህ ወደ ሚስት መመለስህ የተሻለ ነው። ግን ሚስት ጋር ለመመለስ እሷን እያቆሰልክ ባይሆን ጥሩ ነው። ቤተሰብ ሀሳቡ ከተሞቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ፣ ቻው።